ምዕራፍ ሰባት እንዲህም ሆነ፤ ንጉሡ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶቹ ሁሉ ባሳረፈው ጊዜ፥ ንጉሡ ነቢዩን ናታንን፦ እኔ ከዝግባ በተሠራ ቤት ተቀምጫለሁ፥ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደ ተቀመጠ እይ አለው። ናታንም ንጉሡን፦ እግዚአብሔር ካንተ ጋር ነውና ሂድ፥ በልብህም ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፦ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል የእስራኤልን ልጆች ከግብጽ ምድር ካወጣውበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ይሄን ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤት ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በሆኑ ተናግሬ ያለሁን። አሁንም ዳዊት ባሪያን እንዲህ በለው የሠራዊት ጌታ እግዚአብሔር እንዲህ ይላል፤ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድሁ። በሄድህበትም ሁሉ ከአንተ ጋር ነበርሁ፤ ጠላቶችንም ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አድርግሃለሁ። ለሕዝቤም ለእስራኤል ስፍራ አድርግለታለሁ፤ እተክለውም አለሁ፤ በስፍራውም ይቀመጣል፤ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ እግዚአብሔር ደግሞ ቤት እሠራልሃለሁ ብሎ ይነግርሃል ዕድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ካንተ በኋላ አስነሳለሁ መንግሥቱንም አጸናለሁ እርሱ ለሲሜ ቤት ይሠራል የመንግሥቱንም ዙፋን ለዘላለም አጸናለሁ እኔም አባት እሆነዋለሁ እርሱም ልጅ ይሆነኛል ክፉ ነገርንም ቢያደርግ ሰው የሚቀጣበት በትርና በሰው ልጆች መቅጫ እገሥጸዋለሁ። ከፊቴም ከጣልኩት ከሳውል እንዳራኩት ምሕረቴን ከእርሱ አላርቅም። ቤትህና መንግሥትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሥ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ። ጌታዬ እግዚአብሔር ሆይ፣ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ጌታዬ እግዚአብሔር ሆይ፣ ይህ በፊትህ ጥቂት ነበር፤ ስለ ባርያህም ቤት ደግሞ ለሩቅ ዘመን ተናገርህ። ጌታዬ እግዚአብሔር ሆይ፣ ይህ የሰው ሕግ ነው። ጌታዬ እግዚአብሔር ሆይ፣ አንተ ባርያህን ታውቃለህና፣ ዳዊት ሲናገር ዘንድ የሚጨምረው ምንድን ነው? ለባሪያህ ታስታውቅ ዘንድ ስለ ቃልህ ምክንያትና እንደ ልብህ ሐሳብ ይህ ታላቅ ነገር ሁሉ አደረግህ። ስለዚህ አቤቱ አምላኬ ሆይ፣ እንደ አንተ ያለ የለምና በጆሮአችን እንደ ሰማን ሁሉ ካንተ በቀር አምላክ የለምና አንተ ታላቅ ነህ። ለእርሱ ለራሱ እንዲሆን ሕዝብ ይቤዥ ዘንድ ለእርሱ ለራሱም ስም ያደርግ ዘንድ በአሕዛብና በአመላካቸውን ፊት ከግብፅ በተቤዠው ሕዝብ ፊት ታምራትና ድንቅ ያደርግ ዘንድ እግዚአብሔር እንዲሄደለት እንደ ሕዝብህ እንደ እስራኤል ያለ በምድር ላይ ምን ሕዝብ አለ? ሕዝብንም እስራኤልን ለዘላለም ሕዝብ አድርገህ አስጽንተኸዋል። አንተም አቤቱ አምላክ ሆነህላቸዋል። አቤቱ አምላክ ሆይ አሁንም ለባሪያህና ለቤቱ የተናገርከው ለዘላለም አጽናው፣ እንደ ተናገርክም አድርግ። የሠራዊት ጌታ እግዚአብሔር የእስራኤል አምላክ ይባል ዘንድ ስም ለዘላለም ታላቅ ይሁን፣ የባሪያህም የዳዊት ቤት በፊትህ የጸና ይሁን። አቤቱ የእስራኤል አምላክ የሠራዊት ጌታ ሆይ አንተ እኔ ቤት እሰራልሃለሁ ብለህ ለባሪያ ገለጥክና፣ ስለዚህ ባሪያህ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ ደፈረ። ጌታ እግዚአብሔር ሆይ አሁንም አንተ አምላክ ነህ፣ ቃልህም እውነት ነው። ይህንም መልካም ነገር ለባሪያ ተናግረሃል። ጌታዬ እግዚአብሔር ሆይ አንተ ተናግረሃልና አሁን እንግዲህ ለዘላለም በፊትህ የሆን ዘንድ የባርያህም ቤት እባክ ባርክ በበረከትህም የባርያህም ቤት ለዘላለም ባርክ